የተፈጠረችበት ባህሪ አላት። የራሷ መሻትና ዝንባሌ አላት። ስለዚህ ከተፈጥሯዊና በጎ ዝንባሌዋ አንጻር መብቷን እናክብርላት። ሙሉ በሙሉ ካልታወረች በስተቀር የየትኛውም ሰው ልጅ ነፍስ መልካምና መጥፎን ትለያለች፣ ደግና ክፉን ታውቃለች። ለዚህም ነው በጎ ነገር ስትሰራ ትረካለች፣ መጥፎ የሰራች እንደሆነ ትኩማተራለች ትሸማቀቃለች፣ ታፍራለች። ስለሆነም ነፍሳችንን አለአግባብ ልንበድላት፣ ልናሰራት፣ ልናፍናት ልናፍናት ልንጫናትና ልንጨቁናት አይገባም። መልካም እስከሆነ ድረስ ነጻነቷን ልንሰጣት፣ ፍላጎቷን ልናሟላላት ያስፈልጋል። በነጻነትና በመዝናናት ስምም ድንበር ልናልፍ አይገባም። ከጉዳት ልንጠብቃት፣ ከጥፋትና ክፋት ልናረቃት፣ መንፈሳዊም ሆነ አካላዊ ውስቁልና እንዳይደርስባት ልንጠነቀቅላት ግድ ይላል። ነፍሳችን መልካም ትሆን ዘንድ ልንገራት፣ ሚዛናዊነትን እንድትላበስ ልናሰለጥናት ይጠበቅብናል። ከጠፋች አይተን እንዳላየን መሆን የለብንም ልትሸፋፍናት አይገባም ልናጋልጣት ልንመክራት ነውሯንና እንከኗን ልናሳያት ያስፈልጋል አንዳንድ ጊዜ ቆም ብለን ነፍሳችን ከነገሮች አንጻር የት እንዳለች መለስ ብለን መፈለግ ግድ ይለናል። ወደ ኋላ ቀርታ ከሆነ መጎተት አለአግባብ ቀድማ ከሆነም መመለስ እረስታ ከሆነ ማስታወስ ተበላሽታ ከሆነ ማደስ ይኖርብናል ያደፈ ገላችንን በእጃችን እንደምናጥበው ሁሉ የጨቀየች ነፍሳችንን በእጃችን ማጽዳት ይኖርብናል። ከወደቀች እኛው ቀድመን እንድረስላት፣ ካጠፋች እኛው ገስጸን እናረማት፣ ከተሰበረች እኛው ደግፈን እናቁማት። እናም ዋ ነፍሴ፣ ዋ ነፍሴ የምንልበት ቀን ከመምጣቱ በፊት ዛሬ ለነፍሳችን አለሁልሽ እንበላት። ሰሌን ደህና ማረፊያ አይደለም

ፈተናውን በአግባቡ ተወጡ። ግን ከነችግራቸው የደስታን ህይወት ገፍተዋል። የኛ ነገርማ ስልማችን ዓላማዊ ሆኗል። ህልማችን የዱንያው ሸቀጥ ብቻ ሆኖ አኼራን ዘንግተናል። ወጋችን ባንክ ነው፣ ሚዛናችን ሀብትና ዘር ነው። አላህ ያዘነለት ሲቀር ጠፍተናል፣ እየጠፋንም ነው

ዞትር ደፋ ቀና ለሚሉ ሰዎች ይደገሳት እሷም በቀላሉ የምትገኝ የዋዛ እቃ አይደለችም። የአላህ እቃ ውድናት ይላሉ ነቢያችን ዐለይሂ ሰላቱ ወሰላም። ጀነት የሰው ልጅ የእድሜ ልክ የልፋቱ ውጤት ናት። እጅ ዓለም ላይ በህይወት እስካሉ ድረስ በጊዜያዊ ጥቅም ሳይታለሉ ለህይወት ፈተናዎች እጅ ሳይሰጡ ለመሰናከሎቿ ሳይበገሩ ለብልጭልጭ ነገሮቿ ሳይደለሉ የሚደርሱባት አገር ናት። ዕቃዋ እጅግ ውድ በመሆኗ ዛሬ ከአማ ላይ የዱንያ መስህቦች፣ ከአስቸጋሪዋ ነፍስያ፣ ከሰው ልጅ ዋና ጠላት ከሆነው ሸይጣን፣ ከዓመፀኛው ስሜት እና ከሌሎችም ጋር ኃይለኛ ግብግብ ገጥሞ ማሸነፍን እንደ ጥሎሽ ትጠይቃለች። ጣዕረሞት፣ የመቃብር ውስጥ ፈተና፣ የአርዙል ማሕሸር ጭንቀት፣ ምርመራና የሥራ ሚዛን፣ ከሰይፍ የሰላውና ከጸጉር የቀጠነው የጀሃነም ላይ ድልድይና የመሳሰሉት ደግሞ ገና ያላለፍናቸው ወደሷ ለመድረስ ከፊታችን ያሉ መሰናክሎች ናቸው። የዕቃዋን ውድነትና አስፈላጊነት ለማን እንደቀረበችም ያወቀ ሰው ግን እነኚህ ሁሉ መሰናክሎች ለሱ ምንም ማለት አይደሉም። ዛሬ የዕለት ተዕለት ሕይወቱን አላህ ኑር እንዳለው የኖረ ሰው ነገ በአስከፊውና በታላቁ የድንጋጤ ቀን የሚጋረጡበትን አደጋዎች ሁሉ በቀላሉ ያልፋል። ዕቃዋ ዋጋ ያላት እጅግ ውድ በቀላሉም የማይደረስባት መሆኑን በርካቶች ቢያውቁም ዛሬም ብዙዎች አልደከሙላትም፣ ለፍለጋዋም አልሮጡላትም። የሰነቁት መልካም ነገር ቢኖር ተስፋ ብቻ ነው። ከስራ ጋር አለመሆኑ ከፋ እንጂ ተስፋ ማድረግማ

የሚመኙት አገር ናት። እስቲ ለአንድ አፍታ ራሳችንን እንጠይቅ። ጀነትን ያህል ትልቅ አገር በአላህ ሱብሓነሁ ወተዓላ ቃል ተገብቶልን፣ ምን ነው እኛ ለፍለጋዋ ሞራል አጣን? ለጀነት ሳንደክም ሳንሰራላት፣ ምን ነው እንቅልፍ ያዘን? ጀነትን ለማግኘትና ራሳችንን ከተሻለ ቦታ ለማድረስ ምን ያህል ለፍተናል? ለዚህ ዲንስ ምን አስተዋጽኦ አበርክተናል? ኢስላምና ሙስሊሙንስ በምን ደግፈናል? የጀነት መንገዱ እንዲሁ ቁጭ ብለው በወረቀት ላይ በሚነድፉት ታክቲክ ይደረስበት ይሆን? አይደለም። ነገሩ ወዲህ ነው፣ ቁጭ ብለው እንደሚያስቡት ሳይሆን ሀገሩ ሩቅ ነው። ጀነትን የለፋላት ሰው ነው የሚያገኛት። ሳይደክምና ሳይሰላች የተጓዘ ነው የሚደርስባት። ዱንያ ያላለቀሰችበት አኺራ የምትስቅለት አይሆንም። ዛሬን እንቅልፍ ካላጡ ነገ ረጅም እንቅልፍ አይታሰብም። አላህ Subhanahu Wa Ta'ala እንዲህ ይላል።

አላ እነ ነስረላህ ቀሪብ። በእውነቱ የእነዚያ ከበፊታችሁ ያለፉት ምዕመናን መከራ ቢጤ ሳይመጣባችሁ ገነትን ልትገቡ ታስባላችሁን? መልእክተኛውና እነዚያ ከእርሱ ጋር ያመኑት የአላህ እርዳታ መቼ ነው እስከሚሉ ድረስ መከራና ጉዳት ነካቻቸው፣ ተርበደበዱ።

ጀነትን ለማግኘት ሌሎችም እንዲያገኟት በመመኘት በብዙ መልኩ ለፍቷል። እቃዋ በቀላሉ የማትገኝ ስለ መሆኗ ከቃል አልፈው በተግባር ጭምር አስመስክሯል። ለዚሁ የጀነት መንገድ ነው ነቢዩላህ ኑህ እንደ እብድ ከዘጠኝ መቶ ዓመታት በላይ ወደ ህዝባቸው የጮሁት ሰዎች ጀነትን እንዲወርሱ በማሰብ ተቈጥተው ነው። ነቢዩ ዩንስ ዓለይህ ሰላም በዓሣ ሆድ ውስጥ ውለው ያደሩት፣ ከጀነት እንዴት እንደሚደረስ ለማሳየት ብለው ነው። ነቢዩ አዩብ በበሽታ ለዓመታት የበሰበሱት፣ የጀነትን አቋም ስላንጸባረቁና በመንገዷ ስለጸኑ ነው። ነቢዩ ኢብራሂም ዓለይህ ሰላም ወደ እሳት የተወረወሩት ወደ ጀነት የሚያደርስ እውነተኛው ጎዳና ይህ ነው ስላሉ ነው። ነብዩ ሙሳ አለይሂ ሰላም ከሃገር የተባረሩት የጀነትን መንገድ ስለሰበኩ ነው። ነብዩ ያሕያ አለይሂ ሰላም የታረዱት፣ ነብዩ ዘከርያ የተቀሉት፣ ነብዩ ዒሳ ለግድያ የተፈለጉት፣ ነቢያችንም አለይሂ ሰላቱ ወሰላም የመከራ አይነቶችን ሁሉ የቀመሱት ቀደምት ደጋግሶችም የቀደምት ነቢያቶችን ድርጊት በማየት ምን አይነት ጠንካሮችና ትዕግስተኞች ናቸው ብለው አድንቀው ብቻ አላለፉም ከነርሱ ድርጊት ብዙ ተማሩ የእቃዋን ልክና ዋጋውንም በጥልቀት ተረዱ ለዚህም ሳያመነቱ ሕይወት ንብረቶቻቸውን ሰጡ አላህ ሱብሓነሁ ወተዓላ ገዛቸው

ሱረቱ ተውባ አንቀጽ 111 ይህ ሃይማኖት መንገድ ሁሉ አልጋ ባልጋ ሆኖ አይደለም። ከዚህ የደረሰው በጉዞው ላይ እጅግ ብዙ ውጣ ውረዶችን መሰናክሎችንና አስቸጋሪ ጋሬጣዎችን አልፏል። የእነዚያ ውድና ድንቅ የሆኑ ምርጥ የአላህ ባሮች ክቡር ደም ፈሶበታል። ሰዎቹ ስንፍናና መዘናጋት የተጠናወታቸው አልነበሩ። የተነገራቸውን የአላህ ቃል በዓይናቸው እንዳዩት አድርገው አመኑ። የጀነት ስሟ ሲጠራ ሊያገኙ አትፈጥኑ። እሷን ባሰቡ ጊዜ በእሷ መንገድ የሚያገኛቸውን ስቃይ መከራና ሕመም ሁሉ ረሱ። ሐበሻዊው ቢላል በብርቱ ቅጣት ላይ አሐዱን አሐድ አለ።

ዓሊና ዑስማን በአመፀኞችና ምናፍቃን ሰይፍ ተሰየፉ። እቃዋ ጀነት ለሽያጭና ለውድድር ያቀረባትም የሚወዱት ፈጣሪያቸው አላህ ስብሐነ ወተዓላ መሆኑን የተረዱት ቀደምቱ ሶሓቦች ለግዢዋ ለምንም ነገር ከሚሽቀዳደሙት በላይ ተሽቀዳደሙ። በሷም ምክንያት ምድራዊውን ህይወት ችላ አሉ። የሚወዷትንና እትብታቸው የተቀበረባትን ቀዬ ጥለው ተሰደዱ። ምድር ላይም እቤት፣ ሀብት፣ ንብረት ሳይኖራቸው እንደ እንግዳ ኖሩ። ለዚህ ዲን ክብርና የበላይነት ለአላህ ሱብሐነሁ ወተዓላ ቃል ከፍ ማለት ሲሉ ችግር የተባለን ሁሉ አዩ። የመከራ አይነቶችንም ቀመሱ። ክብር የነበራቸው ለአላህ ሲሉ ተዋረዱ። ባለጸጋ ወዳጅ ዘመድ እየተከበረ ቤተሰብ የነበራቸው ሁሉ ለአላህ ሲሉ ተቆራረጡ። በደረጃቸው ከፍ ያሉት ከደረጃቸው ወርደው ሰሩ። ሀብት ንብረት የነበራቸው ሳይሳሱ በአላህ መንገድ አውጥተው በተኑ። ከረሃብ የተነሳ በሆዳቸው ሁለት ሶስት ድንጋዮችን አሰሩ። እንዲያም ሆኖ በቃ ደከመን ጌታችንን ተገዝተናል፣ ለዲኑም የሚፈለግብንን ሁሉ አድርገናል ብለው አላረፉም። ቀኑን በፀሐይ ሀሩር ጾሙ፣ ሌቱን በዒባዳ እግራቸው እስኪሰነጣጠቅ ቆሙ። ከአላህ ፍራቻም የተነሳ አይኖቻቸው በእንባ ራሱ ገና በወጣትነት ለጋ ዕድሜያቸው ከአላህ ፍራቻ የተነሳ ሸበቱ። ሰዎቹ የዋዛ ስላልነበሩና ለጀነትም የሚገባትን ዋጋ አላቀረብንም ብለው ስለፈሩ ለፀሐይ ንዳድ ሳይበገሩ የባህር ማዕበልንም ሳይፈሩ የእስልምናን ብርሃን ለዓለም ለማዳረስ በዓለም ማዕዘናት ተበተኑ። የዲን ዕውቀት ፍለጋም ባከኑ። ኢስላም በተጠቃበት ቦታ ላይ ሁሉ እኛ አለንለት ብለው ሮጠው ደረሱ። ሰዎቹ ሰዎች ናቸውና መች እንደኛ ተደላድለው ቁጫል። እየሄዱ ተወለዱ፣ እየሄዱ ኖሩ፣ እየሄዱ ሞቱ። በባህር በደሴት በየብስ ላይ ተቀበሩ። በጥቂቱ ስለነሱ ይህን ካልን እስቲ ደግሞ ወደ ራሳችን እንመለስ።